ሰላም ክብራን ተመልካቾቻችን፣ ሳምንታዊው ሰንበተ ክርስቲያን የተሰኘው መርሃ ግብራችን ወደ እናንተ በመድረስ ላይ ነው። ይህ ደግሞ በሰንበተ ክርስቲያን መርሃ ግብር ውስጥ ከተካተቱ ዝግጅቶች መካከል አንዱ የሆነው ቅኝት የተሰኘው መርሃ ግብራችን ነው። የቅኝት መርሃ ግብርን አዘጋጅቼ የማቀርብላችሁ ሰናይት ባንተ ከመላው የቴክኒክ ባለሙያዎች ጋር በጋራ በመሆን ነው። ሳምንት በይደር ተውነው አንድ ጉብኝት ነበረን። ለማስታወስ ያህል በጠቅላይ ቤተ ክህነት ግቢ ውስጥ የሚገኘውንና በርካታ ቅርሶ ሰዎችን በውስጡ የያዘውን ሙዚየም ነው ስን ስንጎበኝ የነበረው። ዛሬ ቀጣዩን ክፍል ወደ እናንተ የምናደርስ ይሆናል። መልካም ጊዜ ከዝግጅታችን ጋር የኢትዮጵያ ፓትሪያርክ ብፁዕ ቅዱስ አቡነ ባስሊዮስ ናቸው። ብፁዕ ቅዱስ አቡነ ባስሊዮስ ግብጽ ሄደው ነው የተሾሙት። ይሄ የእሳቸው የብፁዕ አቡነ ባስሊዮስ መገልገያ ቁሳቁስ ነው። አልጋቸው፣ የወርቅ የእጅ መስቀላቸው፣ ይደረጉባቸው የድባብ ጥላ፣ ሌሎቹም ሁሉ መሠረታዊ የሆኑ የእሳቸው ይገለገሉባቸው የነበሩ ቁሳቁሶችን የምናይበት የመጀመሪያው የኢትዮጵያ ፓትሪያርክ ብፁዕ ወቅዱስ አቡነ ባስሊዮስ ይባላሉ። እነኚህ የብፁዕ አባታችን የብፁዕ ወቅዱስ አቡነ ባስሊዮስ መገልገያ ቁሳቁሶች ናቸው። ያኔ እንደምታውቁት ፍሪጅ ባልነበረበት ጊዜ ውሃ በዚህ በዚህ አይነት መልኩ ላዩ ላይ እየቀዘቀዘ የሚቀርብበት ማዕድ የሚያቀርቡበት እነዚህ ከውጪ የተለያዩ የተሰጧቸው ስጦታዎች አሉ። ያንን የሚያሳይ ነው። ሁለተኛው የኢትዮጵያ ፓትሪያርክ ብፁዕ ወቅዱስ አቡነ ቴዎፍሎስ ይባላሉ ብጹዕ ቅዱስ አቡነ ቴዎፍሎስም እንደዚሁ ለቤተክርስቲያን ታላላቅ ስራ የሰሩ ናቸው ቤተክርስቲያን በተለይ ደርግ የተነሳ ሰሞን ከመነሳቱን በፊት ቤተክርስቲያን በርስት ነበረም ና የምትተዳደረው ሰበካ ጉባኤ እንድታቋቁም ያደረጉ ቤተክርስቲያን በገቢ ራሷን እንድችል በሚል ህንፃዎችን የሰሩ ታላቅ አባት ናቸው በኋላም በሃይማኖታቸው ምክንያት በደርግ እስር ቤት ገብተው መስዋዕትነት የከፈሉ ሰማዕት የምንላቸው አባታችን ናቸው። ሶስተኛው ፓትሪያርክ ብፁዕ ወቅዱስ አቡነ ተክለ ሃይማኖት ይባላሉ። ብፁዕ ወቅዱስ አቡነ ተክለ ሃይማኖት ከገዳም መናኝ ባህታዊ የነበሩ ናቸው። በወላይታ ይኖሩ የነበሩ ናቸው። እነዚህም የእሳቸው የነበሩ ቁሳቁሶችን እናያለን። ከልብሳቸው ጀምሮ የብህትና ልብስ የሰሌን ቆብ ይህን ነበር የሚያደርጉት። ከዛ በኋላ በፓትሪያርክነት ሲመጡ ደግሞ እነዚህን ያደርጋሉ። ለቤተ ክርስቲያን ትልልቅ ስራ የሰሩ አባቶቻችን ናቸው። ምናልባት ወደዚህ ጋር የምናየው ይሄ መሀል ላይ የአቀማመጥ ሁኔታ ነው። የቀድሞ አባቶቻችን ይገለገሉበት የነበረ ከግብጽ የሚመጡ የነበሩት ያ አሁን እንደምታውቁት በዘመኑ መኪና ስላልነበረ እነዚህ በወርቅ ላያቸው ላይ የተጠለፈባቸው በነሐስ በብር የተጠለፈባቸው አሉ። ኮርቻ ነው የሚባለው፣ ፈረስ ላይ የሚቀመጥ ነው። በፈረስ ሲጓዙ የሚጓዙባቸው እነዚህ ናቸው። እንግዲህ ለኢትዮጵያውያን ብዙ እንትን አንልልም፣ ስለሚያውቋቸው፣ በገጠርም ስላለ ይሄ ኮርቻ፣ በፈረስ የሚሄዱበት ለፈረንጆቹ የምንገልጠው ነው የሚሆነው። ዞሮ ዞሮ ኮርቻው ይሄንን ይመስላል ማለት ነው። አራተኛው ፓትርያርክ ብፁ ቅዱስ አቡነ መርቆሪዎስ ናቸው። አሜሪካ ረጅም ዓመት ነበሩ። አሁን በቅርብ ጊዜ ነው ያረፉት። ያው እንደምታውቁት ቤተክርስቲያናችን በክብር ሲያገለግሉ ቆይተው ያው ተሸኝፏል። የሳቸውን መገልገያ ቁስ፣ የክብር አልባሳትን የሚያሳይ ነው። አምስተኛው ፓትርያርክ ብፁ ቅዱስ አቡነ ጳውሎስ ናቸው። ብፁ ቅዱስ አቡነ ጳውሎስ በኢትዮጵያችን ታሪክ በመንበረ ፓትርያርክነት በፓትርያርክነት ከ20 ዓመት 20 ዓመት ቆይተዋል። ብፁዕ ቅዱስ አቡነ ጳውሎስ ረጅም የስራ ይህንን የምናየውንም ይህንን ታሪካዊ ሙዚየም በዚህ አይነት መልኩ እንዲሰራ ያደረጉት ብፁዕ ቅዱስ አቡነ ጳውሎስ ናቸው። ይሄ የተለያዩ ነገስታትን የተለያዩ የቤተ ክርስቲያን አባቶችን ሲያገኙ የተበረከቱላቸው ስጦታዎች ናቸው። አልባሳቱም እንደዚሁ ነው። እዛ ጋ የምናየው ሰባት ዓመት እስር ቤት ነበሩ። ብፁዕ ቅዱስ አቡነ ቴዎፍሎስ ተሾመውም በነበረ ጊዜ እሳቸውን በሚሾሙበት ጊዜ ነው መስዋዕትነት ሶስት ጳጳሳትን ሾመው ነበረና፣ እነዚህ ሁሉ የምታዩቸው ብፁዕ ቅዱስ አቡነ ጳውሎስ ይገለገሉባቸው የነበሩ የተሰጧቸው ስጦታዎች፣ የወርቅ የእጅ መስቀሎች እነዚህ ነኝን የሚያሳዩ ናቸው ታሪካዊ የሆኑ ያደርጓቸው የነበሩ በአገልግሎት ወቅት ማለት ነው። ብፁዕ ቅዱስ አቡነ ጳውሎስ የዓለም አብያተ ክርስቲያናት ምክር ቤት ፕሬዚደንት ሆነው ያገለገሉ ታላቅ አባት ናቸው። እንደምናውቀው የዓለም አብያተ ክርስቲያናት ምንድን ነው የሚሰሩ ስንል፣ በስደት ምክንያት የተቸገሩትን ይረዳሉ። የተራቡትን ሰዎች እንዲበሉ ያደርጋሉ። በሰላም ምክንያት በሰላም ጉዳይ ስለ ሰላም ይነጋገራሉ አብያተ ክርስቲያናት ተሰብስበው በሚቀጥለው ክፍል የምናየው እነዚህ የአብያተ ክርስቲያናት የዓለም አብያተ ክርስቲያናት ምክር ቤት ምንድን ነው የሚሰሩት ምን በዓለም ሰላም ጉዳይ ላይ ጸሎት በማድረግ ቤተ ክርስቲያናችንን ተቀዳሚ በማድረግ መስራች የዓለም አብያተ ክርስቲያናት ምክር ቤት አባልና ፕሬዚደንት ሆና እንድታገልግል ያደረጉበት ነው። ሰባት ዓመት እስር ቤት በነበሩበት ጊዜ የነበረ ፎቷቸው ነው። በረከታቸው የደረሰን። አባታችን አቡነ ማትያስ ስድስተኛው ፓትሪያርክ የሳቸው ፎቶ ብቻ ነው ያለው። ሌላ ንብረቶቻቸው አሁን አልገቡም ማለት ነው። ይህን ይመስላል። ወደዚህ ስንመለከት ያው በሕይወት ያሉ አባቶቻችን አንዳንድ ይገለገሉባቸው የነበሩ ቁሳቁሶችን ያመጡት ጋ የምታዩት አሮዌ በትሩ ብፁዕ ወቅዱስ እንደያዙት የአባቶች የሚይዙት አሮዌ በትር ነው ሲሾሙ ሊቃነ ጳጳሳትም የተሾሙለት የሚይዙት ነው የሚሆኑ እና አርዌ ብትር ይባላል። አለ ይህንን ይመስላል ማለት ነው። መስቀሎቹ ቦታቸው እዛ ጋር ስላለ አንድ ላይ ከዛ ጋር እናያቸዋለን ማለት ነው። ቤተክርስቲያናችንን አገራችንንም ጭምር ታላቅ ስራ ላይ ማተሚያ ቤቶች ሳይመሰረቱ በፊት የኢትዮጵያ የኦርቶዶክስ ተዋህዶ ቤተክርስቲያን ከብራና መጽሐፍትን ቀለም በጥብጣ ብራና ዳምጣ ታዘጋጃለች። መጽሐፍትን የሚባልበትን የምናየው ትልቅ የብራና መጽሐፍቶችን እዚህ ጋር እናያለን። ስምንቱ ብሔረ ኦሪት፣ ሃይማኖተ አበው ወደ አምስት መቶ የሚደርሱ ገጽ ያላቸው ከፍየል ከበግ ቆዳ የሚሰሩ የተሰሩ መጽሐፍትን እናገኛለን። የተደጎሱ የተጠረዙ እነዚህ መጽሐፍት እዚህ ጋር አሉ። ታሪክን ለማወቅ የሚፈልጉ በተለይ በመማር ማስተማር ሂደት ውስጥ ከዩኒቨርሲቲ የሚመጡ እዛ የተቀመጠላቸው አለ እሱን እያወጡ እያነበቡ በጥናታዊ ስራቸውን ይሰራሉ። እነዚህ ደግሞ የሚታዩ የቤተክርስቲያናችን ታላላቅ ቅርስ መጽሐፍት ናቸው። ቅዱሳት መጽሐፍት ያሉበት ማለት ነው። በጣም ቁጥራቸው ብዙ የሆነ መጽሐፍት አሉ የምናያቸው ማለት ነው። እነዚህ አሁን የምናያቸው ቅዱሳት መጽሐፍት በቤተ ክርስቲያን። ይሄ ታምረ ማርያም ይባላል። ታምራት የሚነበቡበት ነው። በእጅ የተጻፉ ናቸው። በብራና የተጻፉ ናቸው። ሃይማኖተ አበው ነው ቤተ ክርስቲያን። ድርሳነ ሚካኤል አለ። መጽሐፈ ቄርሎስ አለ። የሊቃውንቱ ገድላት አሉ። ገድለ ሊቃነ ጳጳሳት፣ ብሔረ ኦሪት የኦሪት መጽሐፍት አሉ የሚነበቡ ማለት ነው። ታምረ ማርያም አለ። ታምረ ማርያም የተለያዩ ቨርዥኖች አሉ። በዚህ ጊዜ የተጻፈ በዚህ ጊዜ በየክፍለ ዘመኑ ይለያያሉ። የእጅ አጻጻፋቸውም አጣጣላቸውም ይለያል። በዩኒቨርሲቲ ደረጃ ጥናት ይደረግባቸዋል። ፊሎሎጂ እዚህም አሁን እኛም ሀገርም እየተሰጠ ነው በጀርመንም በሌሎቹም። በአብዛኛ መጽሐፍቶቻችን ውጭ ሀገር ነው ያሉት እየተሰደዱ እየተሰረቁ እየተወሰዱ እየተገዙ፣ እና ያንን ነገር ለማስቆም ነው አሁን ትውልዱም ይሄንን አውቆ ባህሉን፣ ጥበቡን፣ ስርዓቱን፣ ቋንቋውን አውቆ መረዳት እንዲችል በዚህ አይነት መልኩ የተሰናዱት እና እዚህ ወደፊት የምናያቸው ብዙ አሉ። ቄርሎስ የሊቃውንት መጽሐፍ ነው የምትባለው መጽሐፈ ቄርሎስ ይባላል። ቅዱስ ቄርሎስ የሃይማኖት መምህር ነው። በሱ በእጅ በብራና ላይ የተጻፈች ስለሆነች ነው እዚህ ጋር የምናያት አሁን አብራ ወደፊትም ስንሄድ የምናገኛቸው መጽሐፍትን አባቶቻችን ከተደጎሰም በኋላ ወይ በሱቲ ደግሞ እንደገና ከላዩ ላይ እንደገና እንደ አትሮንስ ማስቀመጫ አለች። ዝም ብሎ እንደዚህ ግልጥ አይደረግም፣ መጽሐፉ እንዳይገነጠል በስርዓት ጉባኤ ቤት ዘርግተውም እንደዚህ ያስተምሩበታል። እቺ ማስቀመጫ ናት መጽሐፍ ማስቀመጫ ያለች የብረት ናት። እንዳውም ከእንጨት የተሰራች ደግሞ አለች እና መጽሐፍት ናቸው እነዚህ። ተገልጦ ስለማይታይ ይህንን ለማሳያነት የተቀመጠ አሁን ከእድሜ ብዛት የተነሳ አርጅቷል። እሳትም ራሱ ጀምሮታል። ብዙ ጊዜ እንደዚህ ነው በስርዓት አንዳንዶቹ እንጠብቃለን ስለሚሉ በአንድ ሳጥኑ ስለሚሆን እሳት ሲነሳ አይጥም ሌላም ብልም እንዳይበላው በዚህ አይነት አግባብ መቀመጥ አለበት ተብሎ በወቅቱ ለአብያተ ክርስቲያናት ሁሉ በምሳሌነት በሁለት ሺህ ዓመተ ምሕረት ከሁሉም አብያተ ክርስቲያናት መጥቶ ሚሊኒየሙ ሲከበር ብዙ ከዛን ጊዜ ጀምሮ ብዙ አብያተ ክርስቲያናት አሁን በገጠርም ያሉት በሀይቅም በሌሎችም ጋር ብታዩ አብያተ ክርስቲያናት ዘመናዊ ሙዚየሞችን መስራት ጀምረዋል። መጽሐፍት የሚናፈሱበት ላይት እንዳይጎዳቸው እንዴት አድርገው ይጠበቃሉ ዶክመንቶች የሚለቱን ለካህናትም ለኛም እኛንም ጨምሮ ስልጠና እየተሰጠ በዛ አግባብ በስርዓቱ እየተናፈሱ በመስታወቱ ውስጥ እንዲታዩ እየተደረጉ ማስቀመጥ የተጀመረበት ሁኔታ ነው ያለው። አሁን እዚህ ውስጥ የምናያቸው አሉ። የመጽሐፍ ማህደር የሚባል አለ። እዚህ ጋር የምናየው ድጓ አለ፣ ስንክሳር አለ። መጽሐፈ ድጓ በአጽዋማት ጊዜ አባቶቻችን የሚያስተምሩበት ማለት ነው። የዜማ መጽሐፍ ነው። እነሱን እናያለን። አትሮንስ ብለን አሁን ጉባኤ ቤት ሲዘረጋ የሚያስቀምጡባቸው አሉ። ሁሉም ልክ ማህደር አላቸው መጽሐፍቱ። ለመጽሐፍቱ የሚሰጡትን ጥንቃቄ እንድታዩ ልኝ እፈልጋለሁኝ። በእንጨት ነው የሚጠረዘው፣ ከዛ ደግሞ ይደጎሳል፣ ከዛ ደግሞ በሱቲ ይሸፈናል። እንደገና ማለቢያ ያለው ማስቀመጫ ቦታም አለው እና ለመጽሐፍት ትልቅ ትኩረት ይሰጣሉ አባቶቻችን። የተለያዩ አይነት መጽሐፍት ናቸው ያሉት እዚህ ውስጥ ለንባብ የሚፈልጉ ሰዎች በዛ በማህደር የተቀመጡ አሉ እዛ ጠይቀው ለጥናት ለምርምር የሚያስፈልገውን ያሉ እነዚህ ግን ለአብነት ያህል ወጥተው ለእይታ የቀረቡ ጥቂት መጽሐፍት ናቸው ማለት ነው። እነዚህን ይመስላሉ መጽሐፍቱ በአገልግሎት ላይ ያሉ አሁንም በኅትመት የታተሙ አሉ በየቤተ መጽሐፍቱ ግን ይሄ በብራና ስለተጻፈ በታሪክነት በቅርስነት የተቀመጠ ነው። መቼ ተጻፈ፣ ማን ጻፈው፣ እንዴት ነው የሚለው ደግሞ ዲፕ ራዩ ላይ ራዩ ላይ የተጻፈበት ነገር አለ ማለት ነው። እዛ ጋር ያየናቸው የነበሩ አባቶች አረፍተዘመን ገታቸው ያልኳቸው አባቶች አልባሶቶቻቸው ይጠቀሙባቸው የነበሩ ሌሎች ነገሮች እዚህ ጋር እናገኛለን። በአዘቦት ያደርጓቸው የነበሩ ቆቦች እንደገና ደግሞ የለበሷቸው የመገልገያ ቁሳቁሳው እዚህ ጋር እናገኛለን። በቅርብ ጊዜ ያረፉትም እንደዚሁ ልብስና እና ቁሳቁሶቻቸው እዚ ጋር ይገኛሉ ማለት ነው። ኢትዮጵያዊ አለባበስ የቀድሞ የነበረውን እንደ ካባ ላንቃ የሚለበሱ የነበሩ ልብሶች እናያለን። እዚህ ጋር የምናየው የተለያዩ የቤተክርስቲያናት የክብር ዘውድ ይባላል። አሁን ዛሬ ላይ የቀረ ግን አክሱም ስንሄድ የምናገኘው ከብር የተሰራ ካህናት የሚያደርጉት ዘውድ አለ። የቤተ ክርስቲያን ምሳሌ፣ የቤተ ክርስቲያን የሚመስል ነው። ንግስ ሲሆን በዓላት ታቦት ሲወጣ አብረው ይሄንን አርገው ይወጣሉ። ለአመታት ያስቆጠሩ የቀድሞ ንዋየ ቅድሳትን እዚህ ጋር እናገኛለን። ጻሕል ጽና የሚባሉ ይሄ እዚህ ውሃ ማስቀመጫ ከቀንድ የተሰራ የምናየው ነው። ድሮ የነበሩ የእጣን ማስቀመጫዎች ሙዳዮች፣ ረጅም ጊዜ የሞላቸው ብዙ አመት የሆናቸው እናያለን። ሌላው ስዕላትን አባቶቻችን የጸሎት ጊዜ በእንጨት ላይ የሚሳለውን የገበታ ስዕል ይባላል ይሄ ጸሎት ሲደረግ ነው የሚከፈተው ጸሎት ካለቀ በኋላ ይከደናል እና በክብር ነው የሚቀመጠው ስዕላት እንዴት ይያዛሉ የሚለውንም ትውልዱ የሚያይበት የቀድሞ አባቶቻችንም ጸሎት ቦታቸው እንደዚያ የሚያደርጉበት ከቦታ ቦታም ሲሄዱ ስዕሉን ክድና አድርገው ዘግተው በእንጨት በገበታ ሰርተው እንትን የሚሉበት የተለያዩ የመስቀል አይነቶችን ደግሞ በዚህኛው ቦታ ላይ እናያለን ያንን የሚያሳይ ነው ይሄንን ይመስላል። በቀጣይ ምናልባት እነዚህን ወንበሮች ካየን የተለያዩ የመስቀል አይነት ክፍሎች እንዳሉ እነዚህ ደግሞ መቶ አመት ያለፋቸው በሚሊኒየም መቶ አመት ያለፋቸው የምንላቸው ወንበሮች ናቸው። እነህ መቶ አመት ያለፋቸው ከግብጽ ይመጡ የነበሩ አባቶች ይቀመጡባቸው የነበሩ ናቸው። ወደዛ ደግሞ ከፍ ሲል ዘመናዊ የምንለው ደግሞ አሁን ላይ ያለውን በንጽጽር ለማሳየት የአሁኑ የመንበር መቀመጫ ህን ይመስላል ማለት ነው። የተለያዩ አይነት መስቀሎች አሉ፣ በጣም ብዙ እዛም ጋያየ ናቸው። ቀርነ በግ የሚባል ልክ አፍራ ይገባ የምንላቸው ብዙ አይነት መስቀሎች አሉ። የመስቀል አይነቶችን ለማየት የተቀመጠ ነው። አራተኛው ክፍላችን ይመስላል። የመጨረሻውና ማጠቃለያ ክፍላችን ደግሞ ወደዛ እንሄዳለን። ወደዚሁ ተከተሉ። እዚህ የምናያቸው ደግሞ ቅድም ያየናቸው ቅዱሳት አባቶቻችን ፓትርያርኮችን ነው የምናየው ቅዱሳን አባቶቻችን ፓትርያርክ ከመጀመሪያው ጀምሮ ብፁዕ ወቅዱስ አቡነ ባስሌዮስን ብጽሁ ቅዱስ አቡነ ቴዎፍሎስን ብጽሁ አቡነ ተክለ ሃይማኖትን ብጽሁ ቅዱስ አቡነ ተክለ ሃይማኖትን ሁሉንም ፓትሪያርኮቻችንን እዚጋ እናገኛለን። የዓለም አብያተ ክርስቲያናት ምክር ቤት አሁን ኢትዮጵያችን በድርቅ ጊዜ የነበረውን እንደገና ደግሞ በዓለም ሰላም ጉዳይ ላይ የነበረውን ጉዳይ የሚወያዩበት ነው። ቤተ ክርስቲያን እንደ አንድ አካል በዓለም ጉዳይ ላይ በሚመለከት እያነሳች የምትወያይበት የነበረውን ነው የምናየው የቀድሞ አባቶቻችን ሁሉም በሰላም ጉዳይ ላይ ቤተ ክርስቲያን ዛሬም ድረስ እንደዚሁ ስደተኞች እንዳይኖሩ ጦርነት እንዳይኖር ጸሎት ታደርጋለች። እንደገና ደግሞ ሰላማዊ የሆነ ነገር እንዲፈጠርም ታደርጋለች። ያንን ሲያደርጉ የምናይበት ነው አባቶቻችን፣ ያንን ያሳያል። ከተለያዩ የዓለም መሪዎች ጋር አባቶቻችን ሲወያዩ፣ ለቤተ ክርስቲያን እርዳታ ሲያስመጡ፣ በተለይ ብፁዕ ወቅዱስ አቡነ ተክለ ሃይማኖት ከራሻ ያኔ ድርቅ ኢትዮጵያችን በነበረ ጊዜ በሰባ ሰባት የስንዴ እርዳታ ያስመጡ ነበረ ሌሎቹንም እንደዚሁ ብፁዕ ወቅዱስ አቡነ ጳውሎስም ብፁዕ ወቅዱስ አቡነ ቴዎፍሎስም ሌሎችም እና ከዓለም መሪዎች ጋራ ያላቸውን ቤተክርስቲያን ለቤተክርስቲያን ያላትን ግንኙነት የምናይበት ማለት ነው እርዳታ ይደረጋል። እንደገና ደግሞ የተማረ ኃይል እንዲኖር ወደ ውጭ ሄደው ኢትዮጵያውያን እንዲማሩ ቤተክርስቲያን እንዲያገለግሉ የማድረግ በዓለም ጉዳይ ላይ ዛሬ አሁን በጣም አንገብጋቢ የሆነው ይሄ የጾታ ወንድና ወንድ ይጋባ፣ ሴትና ሴት ይጋባ በሚለው ሀሳብ ላይ ቤተክርስቲያናችን በተገኘችበት መድረክ ላይ ብፁዕ ወቅዱስ አቡነ ጳውሎስ፣ ሌሎቹም አባቶቻችን መስራች ቤተክርስቲያን እንደመሆኗ መጠን ይህንን እንደማትቀበል አስረድተው ገልጸዋል። እዚህም እኛ ሀገር ውስጥ መጥተው በተነሳ ሀሳብ ላይ ክርስትና መስመሩን እንዳይለቅ የቤተ ክርስቲያን አባቶቻችን በዛ ውስጥ እየተገኙ ሀሳብ እየሰጡ ማቅናትን የሚያደርጉበት ነው እና የቤተ ክርስቲያን ትልቅ አስተዋጽኦ የተገለጠበት ነው። ሌላ የምናያቸው የአኀት አብያተ ክርስቲያናት ኦሪየንታል ኦርቶዶክስ ቸርች የሚባሉ የአብያተ ክርስቲያናት ቅዱሳን ፓትሪያርኮችን እናያለን። ብፁዕ ቅዱስ አቡነ ሺኖዳ ሳልሳዊ ኢትዮጵያ መጥተው ነበረ ለሚሊኒየም የምታስታውሱት ኢትዮጵያ ነበሩ። አሁን አረፍተ ዘመን ገጥቷቸዋል። በአብዛኛው ፓትሪያርኮቹ ከሁለቱ በስተቀር ሌሎቹ ያረፉ ናቸው። እኚህም የህንድ የነበሩ ፓትሪያርክ ናቸው፣ በሕይወት የሉም። ብፁዕ ቅዱስ አቡነ አራም ኬሽሽያን የሚባሉትም ለሚሊኒየም መጥተው ነበር፣ አሁን በሕይወት አሉ። የህንዱም የአርመኑም የእኛንም ጨምሮ ብፁዕ ወቅዱስ አቡነ ጳውሎስን ጨምሮ በአረፍተ ዘመን ገጥቷቸዋል። ሌላኛው ቅድም እዛ ጋር ያነሳ ነው የነበረው ኢትዮጵያችን፣ በአብያተ ክርስቲያናት ጉዳይ ዛሬም ድረስ ኢየሩሳሌም እየተሄደ ጭቅጭቅ ያስነሳ የምንልበት በየቦታው ነገስታቱም ካህናቱም አገልግሎት ይሰጡበት የነበረው ዴል ሱልጣን ያለ ቤተ ክርስቲያናቶቻችንን ነው እዚህ የምናየው። አልአዛር ያለ ገዳም አለን በየቦታው ያሉ ቅድስት ሀገር ኢየሩሳሌም ቤተ ክርስቲያናችንን የምናይበት ነው። በዛን ዘመን መንበረ ጵጵስና ሆኖ የኢትዮጵያውያን ሄደው እዛ እንዲቀመጡ በግል ገንዘባቸው ነገስታቱ ያሰሩት የነበረ በግዕዝ የተጻፈበት መንበረ ጵጵስና አለ። ብዙ አከራካሪ ጉዳዮች ቢኖሩም፣ ዛሬም ያው ወጣ ገባ ቢኖርም፣ የሁሉም ስራ ኢትዮጵያውያን የቀድሞዎቹ አርቀው የሚያስቡና ትልልቅ ስራ የሰሩ አባቶች ያሉበት እንደሆነ እናያለን ማለት ነው። ከብዙ በጥቂቱ የአየነው የቤተክርስቲያናችን ታሪካዊ ገጽታን የሚያሳየው ሙዚየማችን ይህንን ይመስላል ማለት ነው። ትውልዱ እዚህ ያሉትን ሌሎችንም የቤተክርስቲያንን ታሪክ የምንረዳባቸውን ቦታዎች፣ መዘክሮችን እየተረዳ እየጠየቀ ማወቅ አለበት። ይሄ ቤት የትውልድ ነው እና መታችሁ እንድታዩ በዚህ አጋጣሚ ጥሪያችንን እናስተላልፋለሁኝ። ሰንታችሁን መጥታችሁ ስለጎብኛችሁን ደግሞ እጅግ አድርገን እናመሰግናለን። እግዚአብሔር ይስጥልን።